ሰላም ጤና ይስጥልን፣ የተከበራቸው አድማጮቻችን። ከማሻ ኤፌም 138 ሬዲዮ ጣቢያ የሰዓቱን ዜና ዕወጃችንን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና፣ የሸካ ዞን አስተዳደር በቲፒ ከተማ ሲያካሂድ የቆየው የ2017 በጀት ዓመት የ9 ወራት የፓርቲና የመንግሥት ሥራዎች አፈጻጸም ግምገማና የምክክር መድረክ ተጠናቀቀ። የክልሉ ሕዝብ ባህል ወግና የአኗኗር ዜዴን ታሳቢ ያደረገ የቤተሰብ ሰብል እየተሰራ እንደገኝ ተጠቆመ። ኢንዱስትሪዎች በገበያ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ታግዘው ጥራቱን የጠበቀ ምርት ማምረት እንዳለባቸው የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። እንዲሁም ህንድና ፓኪስታን በመካከላቸው ያለው አለመግባባት ወደ ግጭት እንዳያመራ ችግራቸውን በሰላማዊ ድርድር እንዲፈቱ የተባበሩት መንግስታት ድርጅት ጠየቀ የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር በዛብህ ታደሰ ነኝ። በወረዳው የበጋ ስንዴ ምርት አሰባሰብ ስራ ተጠናክሮ መቀጠሉን የአንድራቻ ወረዳ ግብርና፣ ደን አካባቢ ጥበቃ፣ ህብረት ስራ ልማት ጽህፈት ቤት አስታወቀ። ከወረዳው የተውጣጡ የስራ ኃላፊዎችና ባለድርሻ አካላት በጎጃ ሙሉ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ የለማውን የበጋ ስንዴ ምርት አሰባሰብ ስራን ተመልክተዋል። በትምህርት ቤቱ በሁለት ሄክታር ማሳ ከለማው የበጋ መስኖ ስንዴ የደረሰውን የመሰብሰብ ስራ በቀበሌ ነዋሪዎች ተከናውነዋል። የትምህርት ቤቱ ርዕሰ መምህር ስባቱ ደሰነው እንደተናገሩት ምርቱ የትምህርት ቤቱን ገቢ ከማሳደግ ባለፈ የምገባ ተግባራትን ለማሳለጥ ይረዳል ብለዋል። በቀጣይም የመውቂያ ማሽንና የገበያ ትስስር እንዲመቻችላቸው የጠየቁት ርዕሰ መምህሩ ትምህርት ቤቶች ከመማር ማስተማር ስራ ጎን ለጎን የልማት ማሳያ ተቋም መሆን ይጠበቅባቸዋል ሲሉም አክለዋል። የአንድራቻ ወረዳ ግብርና ደን አካባቢ ህብረ ስራ ልማት ጽህፈት ቤት የእርሻ ዘርፍ ኃላፊ አቶ ጀመር አዳሾ በበኩላቸው በምርት ዘመኑ በወረዳው ከ165 ሄክታር መሬት በበጋ ስንዴ ተሸፍኗል ብለዋል። ከዚህም 6620 ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑን በመጥቀስ ዘገባው እስከተጠናከረበት ድረስ 98 ሄክታር ምርት ተሰብስበዋል ነው ያሉት። የመውቂያ ማሽንን ተደራሽ ለማድረግ በቅደም ተከተል በየቀበሌው ለማድረስ እየተሰራ እንደሚ ገኝ ጠቅሰዋል። ዘገባው የአንድራቻ ወረዳ መንግስት ኮሚኒኬሽን ነው። የሸካ ዞን አስተዳደር በቲፒ ከተማ ሲያካሂደው የቆየው የ2017 በጀት ዓመት የዘጠኝ ወራት የፓርቲና የመንግስት ስራዎች አፈጻጸም ግምገማና የምክክር መድረክ ቀጣይ ስራ አቅጣጫዎችን በማስቀመጥ ተጠናቋል። ዘገባው የዞኑ መንግስት ኮሚኒኬሽን ነው። ዝርዝሩን ምንታምር አስፋው የሸካ ዞን ፕላንና ልማት መምሪያ ኃላፊ አቶ ጸያጻ በለጠ የመንግስት ስራዎችን የዘጠኝ ወራት አፈጻጸም ባቀረቡበት ወቅት እንደገለጹት በበጀት ዓመቱ የተመዘገቡ ስኬቶችን በማስቀጠልና ጉድለቶችን በማረም የሕብረተሰቡን ተጠቃሚነት ለማረጋገጥ ትኩረት እንደሚያስፈልግ ገልጸው ለዚህም የሁሉንም አስፈጻሚ አካላት ርብርብ ይጠይቃል ብለዋል። በ2017 በጀት ዓመት ከእቅድ ጀምሮ የተመራበት አግባብ የተሻለ ነው ያሉት ኃላፊው ተግባራትን ሁሉም በየዘርፉ የጋራ ቅንጅትና ርብርብ በማድረግ ለስኬታማነቱ መስጋት ይጠበቅበታል ሲሉ አንስተዋል። በቀረበው የዘጠኝ ወር አፈጻጸም ላይ የውይይቱ ተሳታፊዎች ሀሳብና አስተያየት ያቀረቡ ሲሆን በበጀት ዓመቱ በአብዛኛው ዘርፎች የተሻለ አፈጻጸም የተመዘገበ መሆኑን ገልጸው ይህም የአመራሩና የባለሙያው ቅንጅታዊ አሰራር የተሻለ በመሆኑ ነው ብለዋል። የግብርና ዘርፉን ለማዘመን እርሻን በኩታ ገጠም የአስተራረስ ዘዴ ለመስራት የተጀመሩ ስራዎች ቢኖርም ይህን ጅምር ስራዎች በሁሉም አካባቢዎች ተጠናክሮ ማስቀጠል ያስፈልጋል ነው የተባለው። የልማት ትሩፋት ተግባራትን በሁሉም አካባቢዎች ተግባራዊ ለማድረግ የተጀመሩ ተግባራት ተስፋ ሰጪ በመሆናቸው ይህም ተጠናክሮ መቀጠል እንዳለበትም ተመላክቷል። ከአረንጓዴ አሻራ ትግበራ አንጻር የተተከሉ ችግኞችን የጽድቀት ጊዜያቸውን ጠብቀው እንዲጸድቁ ክትትል የማድረግ ስራው ተጠናክሮ መቀጠል እንዳለበት ተገልጿል። የቡና ምርትና ምርታማነትን ለመጨመር እና ቡናን በጥራትና በብዛት ለማዕከላዊ ገበያ ለማቅረብ የሚሰሩ ተግባራት ግብይትን በተሻለ መልኩ በመምራት ሕገወጥ የቡና ግብይትን መከላከል ላይ ትኩረት ሰጥቶ መስራት እንደሚገባ ጠቁመዋል። በገቢ አሰባሰብ ላይ በተፈጠረው መነቃቃት የአመራሩና ባለሙያው ቅንጅታዊ አሰራርና የህብረተሰቡ ግንዛቤ እያደገ በመምጣቱ ካለፈው በጀት አመት አፈጻጸም ጋር ሲነጻጸር የተሻለ ገቢ የታየ መሆኑን ተናግረው ለቀጣይ በጀት አመት ተጠናክሮ መቀጠል አለበት ሲሉ ጠቁመዋል። በመንገድ ልማት ዘርፍ ህብረተሰቡን አሳትፎ የገጠር ተደራሽ መንገዶችን ለማስፋት የተሰራው ስራ በበጀት አመቱ የተሻለ አፈጻጸም መታየቱን ጠቁመው ተግባሩን በሁሉም አካባቢዎች ወጥነት ባለው መልኩ ማስኬድ ያስፈልጋል ተብሏል። በንግድና ኢንቨስትመንት ዘርፍ በተለይም በህገ ወጥ ንግድ ቁጥጥርና ኢንቨስትመንት ዘርፍ ላይ ልዩ ትኩረት ሰጥቶ መስራት እንደሚያስፈልግ ከተሳታፊዎች በአጽንኦት ተነስቷል። ከከተማ ልማትና ኮንስትራክሽን አንጻር የመሬት ዝግጅት አቅርቦት በበጀት አመቱ የተዘመሩ ስራዎች ቢኖርም የህብረተሰቡን ፍላጎት ያማከለ ለማድረግ ስራዎችን በስፋት መስራት መስራት እንዳለባቸው የተጠቆመ ሲሆን ከከተማ ኮሪደር ለማስራ አንጻር የተጀመረውን ተግባራት አጠናክሮ ማስቀጠል ትኩረት ሊሰጥበት እንደሚገባ ተገልጿል። በትምህርት ዘርፍ በበጀት አመቱ ትምህርት ቤቶችን በግብዓት ለማሟላት የተጀመሩ የትምህርት ለትውልድ ስራዎች የተሻሉ በመሆናቸው ሁሉም በባለቤትነት ስሜት መስራት እንዳለበትም ተመላክቷል። በበጀት አመቱ ማህበረሰብ አቀፍ የወንጀል መከላከል ስራዎች የአካባቢውን ሰላም ለማስጠበቅ የታዩ ቅንጅታዊ ስራዎችና ህገወጥ የጦር መሳሪያ ለመከላከል ለመከላከልና ለመቆጣጠር በተሰራው ስራ የተሻለ ውጤት እየተመዘገበ መምጣቱን ተናግረዋል። የቱሪስት መዳረሻ ቦታዎችን የማልማት ሥራና የገቢ ምንጭ እንዲሆኑ የሚሰሩ ስራዎች ተጠናክሮ መሰራት አለባቸው ብለዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለሻይ ተክል ልማት ልዩ ትኩረት መሰጠቱን የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገለጹ። በኢትዮጵያ ከሚገኙ ሶስት ሰፋፊ የሻይ ልማት እርሻዎች መካከል ሁለቱ በክልሉ እንደሚገኙ ገልጸዋል። እነኚህም ውሽውሽና ጨዋቅ መሆናቸውን በመጠቆም አርሶ አደሮች ወደዚህ ተክል ልማት በሰፊው ይቅርታ የገቡበት ሁኔታ ከዚህ ቀደም እንዳልነበረ አንስተዋል። ከዘንድሮ ክረምት ጀምሮ ችግኝ በማዘጋጀት ለተከታታይ አመታት ክልል ልዩ ትኩር በመስጠት ለመስራት በዝግጅት ላይ እንገኛለን ሲሉ በማህበራዊ ትስር ገጻቸው አስፍረዋል። ከሰፋፊ የሻይ ችግኝ ጣቢያዎች መካከል በከፋ ዞን ገዋታ ወረዳ የቦጊንዳ ችግኝ ጣቢያ የዝግጅት ምዕራፍ በከፊል ጠቅሰዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። የክልሉን ህዝብ ባህል ወግና የአኗኗር ዘዴን ታሳቢ ያደረገ የቤተሰብ ህግ ተግባራዊ ለማድረግ እየተሰራ እንደሚገኝ ተጠቆመ። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ዝርዝሩን ትዕግስት ካሱ የደቡብ ምዕራብ ኢትዮጵያ ክልል መንግስት ፍትህ ቢሮ ከዩኒሴፍ ፕሮግራም ጋር በመተባበር የክልሉን የቤተሰብ ህግ ማውጣት አስፈላጊነት ከሴቶችና ህጻናት መብት ከማስከበርና ከሚደርስባቸው ጥቃት ከመከላከል አኳያ ከባለድርሻ አካላት ጋር የምክክር መድረክ በሚዛን አማን ተካሂዷል። የክልሉ ፍትህ ቢሮ ኃላፊ አቶ እሸቱ ጎደቶ ባደረጉት የመክፈቻ ንግግር በቤተሰብ የሁሉም ህብረተሰብ መሰረት በመሆኑ በህገ መንግስቱ በተሰጠው መብት መሰረት በህግ ጥበቃ እንዲደረግለት የቤተሰብ ህግ ማውጣትና ለተግባራዊነቱም በቁርጠኝ ነት መስራት ይገባል ብለዋል። እስካሁኑ በነባሩ ክልል ወግና የአኗኗር ዘዴ ታሳቢ ያደረገ ህግ ተግባራዊ ለማድረግ እንዲቻል ከሚመለከታቸው ባለድርሻ አካላት ጋር ስራ መጀመሩን ተናግረዋል። በክልሉ የቤተሰብ ህግ ለማርቀቅ አገር በቀል እውቀቶችና እሳቢዎችን በማካተት በትኩረት እንደሚሰራ አስረድተዋል። የደቡብ ምዕራብ ኢትዮጵያ ክልል መንግስት የቤተሰብ ህግ ማውጣት አስፈላጊነት ከሴቶችና ህጻናት መብት ከማስከበር እና ከሚደርስባቸው ጥቃት ከመከላከል አኳያ የመነሻ ጽሁፍ በቢሮው ልዩ ልዩ ወንጀሎች ዳይሬክቶሬት ዳይሬክተር እና የዩኒሴፍ ፎካል የሆኑት በአቶ ይታገስ ታደለ የቀረበ ሲሆን በቀረበውም ሰንድ ላይ ውይይት ተደርጓል። በምክክር መድረኩ የክልል ጠቅላይ ፍርድ ቤት ፕሬዚዳንት፣ ከሴቶችና ማህበራዊ ጉዳይ ቢሮ፣ ከርዕሰ መስተዳደር ጽፈት ቤት፣ ከክልሉ ፋይናንስ ቢሮ፣ ከስነ ምግባርና ጸረ ሙስና ቢሮ እንዲሁም ሌሎቹ የሚመለከታቸው ባለድርሻ አካላት ተሳትፈዋል። በትንት እስከ ሞት ድረስ የሚያደርስ በሽታ በመሆኑ ትኩረት ሊሰጠው እንደሚገባ ጥሪ ቀረበ። የሸካ ዞን ጤና መምሪያ የኩፍኝ በሽታን ለመከላከል የሚያስችል ክትባት ለመስጠት ለባለ ድርሻ አካላት ስልጠና ተሰጥተዋል። ዘገባው የሃና ግርማ ነው፣ ተጨማሪ አላት። የሸካ ዞን ጤና መምሪያ የክትባት ፕሮግራም አስተባባሪ አቶ ገረመ ወጪቶ ከግንቦት ስድስት እስከ አስራ አምስት ቀን ሁለት ሺ አስራ ሰባት አመተ ምረት ለተከታታይ አስር ቀናት የኩፍኝ በሽታ መከላከያ ክትባት እንደሚሰጥ ገልጸዋል። በዚህ ሁለት ሺ አስራ ሰባት አመተ ምረት ሚያቸው ከዘጠኝ ወር እስከ ሀምሳ ዘጠኝ ድረስ ማለትም ከአንድ አምስት አመት በታች ያሉ ህጻናትን የተቀናጀ የኩፍኝ ክትባት ለመስጠት የአሰልጣኖች ስልጠና ነው ዛሬ ሰጠ ነው። ምናልባትም ደግሞ እነዚህ ክትባቶችን የወሰዱም ያልወሰዱም ደግሞ ተጨማሪ የመከላከል አቅማቸውን ለማዳበር የዘነት ተጨማሪ የዘመቻ ስራዎች በዘመቻ አጠቃላይ ህጻናትን ቢከተቡም ባይከተቡም በማህበረሰብ ደረጃ ቀስቀሳ በማድረግ የመስጠቱ ስራ ያው የተለመደ ና በዘንድሮ አመትም ያው ስራ ይሰራል ማለት ነው። ከኩፍኝ በሽታ ክትባት ጋር ተያይዞ የሚሰጠው ስልጠና ላይ የተሳተፉ ሰልጣኞች ክትባቱን በተገቢ ሁኔታ ለማዳረስ ቅድመ ሁኔታዎች እንዲመቻችላቸውም ጠይቀዋል። የኪራ ያለን ችግር የፍሪ ችግር ነው። አሁን ደግሞ ሚዝል ኢንቴግሬሽን ስለሆነ የምንሰራው መደበኛም አብሮ ይሰራል። በዛ ተያይዞ የፍሪጅ ችግሮች ስላሉ ምናልባት ባለፈው በፖሎም ስራውን የሰራ ነው ባለው ቻችለን ነው። አሁን ክልሉ ቢያንስ ባለፈው ቃል የገባቸው ፍሪጆች አሉ ሚደርሱ ከሆነ እስከዛ ድረስ ጥረቶች በዞኑ በኩል መደረግ አለባቸው። እንዴት ነው በጀት እየታየ ያለው? ከተሞች እየታዩ አይደለም ይመስለኛል። እኔ ገንዘብ እየበቃን አይደለም። በዛ ላይ ቀጻ ቀጽ አንዳንድ ጊዜ እራሳችሁ አሳተማችሁ ነው የሚባለው። እና ከቢሮ ነው የምንጠቀመው ከቢሮ የተጠቀምንበትን ኮምፐንሴት ለማድረግ ሌሎች አማራጮች የሉ። በጀት ሲመጣ ጥቅል ወይ ለስራው ብቻ ነው የሚመጣው እንጂ ለቅጻቅጽ እኛ ላወጣ ነው ተብሎ የሚመጣ በጀት የለም። በዚህ የክትባት መስጫ ጊዜ ውስጥ በዞኑ ባሉ እድሜያቸው ከአምስት ዓመት በታች የሆኑ 41,047 ህጻናትን ለመከተብ መታቀዱ የተመላከተ ሲሆን የበሽታውን አስከፊነት በመገንዘብ ወላጆች ልጆቻቸውን እንዲያስከትቡም ጥሪ ቀርቧል። እናቶች ልጆቻቸውን የማስከተብ ግዴታ ስላለባቸው በየአካባቢው በሚኖሩ የክትባት አቢያዎች ላይ ህጻናትን የይዞ የመገኘት ግዴታ ስላለ እናቶች አደራ ስላለባቸው ከጎናችን ለሆኑ ይገባል። በሌላ በኩልም ደግሞ ያው አካባቢ ላይ ያለው ሚዲያ እነዚህ ፕሮግራሞችን ህብረተሰቡን ተደራሽ ለማድረግ በተሻሻለ አጋጣሚ ይህንን ስራ ከኛ ጋር ሆነው እንዲሰሩ ጥሪያችንን እናስተላልፋለን። ለሶስት ቀናት በተሰጠው ስልጠና ላይ የሁሉም መዋቅር የጤና ጽህፈት ቤት ኃላፊዎች፣ የዘርፉ ባለሙያዎች እንዲሁም የዞን ጤና ማኔጅመንት አባላትና ሌሎች ባለድርሻ አካላት የተሳተፉ ሲሆን አመራሮችን፣ ባለድርሻ አካላትን እንዲሁም ባለሀብቶችን ማሳተፍ አስፈላጊ መሆኑም ተጠቁሟል። ጠቅላይ ሚኒስተር ዶክተር አብይ አህመድ ለዓለም አቀፉ ማህበረሰብ መዳረሻውን ኢትዮጵያ ያድርጉ ቆይታውን ያራዝሙ ሲሉ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢትዮጵያ የአፍሪካ የዲፕሎማሲ ማዕከል እንደመሆኗ ልዩ የሆነ የንግድና የባህል መጎልበት እድል የምትሰጥ በአህጉራዊ ጉዳዮች በግንባር ቀደምትነት የምትቆም ሀገር ናት ብለዋል። በእንከን የለሹ የኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን ወደ ጠበቀ አውሮፕላን ማረፊያ መድረሱ አስደሳች እንደሆነም ጠቁመዋል። ዘመናዊ የመሰብሰቢያ ቦታዎች፣ ጥራት ያላቸው ማረፊያዎች ሰዎችና በፍጥነት በማደግ ላይ ያሉ መሰረተ ልማቶች ያሏት ኢትዮጵያ ለዓለም አቀፍ ስብሰባዎች ምቹ መሆኗንም አመላክቷል። ደማቅ ባህሏ፣ የባህል ምግቦቿ፣ ሙዚቃዋና አስደናቂ የተፈጥሮ ውበቷን ሲያክሉ የመጨረሻውን የማይስቱሪዝም መዳረሻውን አግኝተዋል ማለት ነው ሲሉ ገልጸዋል። መዳረሻውን ኢትዮጵያ ያድርጉ፣ ቆይታውን ያራዝሙ በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ዘገባው የአዲስ ሚዲያ ኔትወርክ ነው። የትራንስፖርትና ሎጂስቲክ ሚኒስቴር አመራሮችና ሰራተኞች በኢንዱስትሪ ሚኒስቴር የተዘጋጀውን ኢትዮጵያ ታምርት ወይም ሜዲን ኢትዮጵያ ኤክስፖ ጎብኝተዋል። የሀገራችን ኢንዱስትሪ ምርትና ምርታማነት እንዲጨምር የትራንስፖርትና ሎጂስቲክ ዘርፉ ጉልህ ሚና እንዲኖረው እድገት የሚያግዙ ማሽነሪዎች፣ የግብርና ምርቶች፣ የጨርቅ ቃ ጨርቅና የቆዳ ውጤቶች በአጠቃላይ በኤክስፖ ላይ 288 አቅራቢዎች ምርት ቀርበዋል። መረጃው የኢንዱስትሪ ሚኒስቴር ነው። ኢንዱስትሪዎች በገበያ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ታግዘው ጥራቱን የጠበቀ ምርት ማምረት እንዳለባቸው የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ጠቅላይ ሚኒስተር ዶክተር አብይ አህመድ ሶስተኛውን የኢትዮጵያ ታምርት ኤክስፖ በዓለም በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ መርቀው መክፈታቸው ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝሩን ሄሌና በራ በዚህም የኤክስፖ አካል የሆኑ ፓነል ውይይቶች በተለያዩ ባለድርሻ አካላት በመካሄድ ላይ የሚገኙ ሲሆን በመድረኩ በአነስተኛና መካከለኛ ኢንዱስትሪዎች ላይ ያተኮረ ውይይት ተካሂዷል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዴታ ዶክተር ባይሳ በዳዳ በዚህ ወቅት እንደ ገለጹት ኢንዱስትሪዎች በምርትና አገልግሎት አሰጣጥ ተወዳዳሪ ለመሆን ዘመኑ በደረሰበት ቴክኖሎጂ ሊታገዙ ይገባል። ከለውጡ በኋላ የተጀመረው የዲጂታል ኢትዮጵያ ስትራቴጂና የአምስት ሚሊዮን ኮደርስ ፕሮግራም የዜጎችን የቴክኖሎጂ ክህሎትን ከማዳበር ባለፈ ለ የግሉ ዘርፍ ምቹ አውድ የፈጠረ ነው ብለዋል። ዲጂታል ኢትዮጵያን እውን ለማድረግ ዘመኑ በደረሰበት የፎርጂ እና ፋይፍጂ ኔትወርክ ተደራሽ በማድረግ ና የሀይል አቅርቦቱን አስተማማኝ በማድረግ ረገድም ውጤታማ ስራዎች መሰራታቸውን ጠቅሰዋል። በዚህም ግልጸኝነትና አስተማማኝነት ያለው አገልግሎት የሚሰጡ ኦንላይን ፕላትፎርሞች መፈጠራቸውን በዘርፉ ለተገኙ ለውጦች ማሳያ መሆናቸውን አመላክተዋል። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት የውጭ ምንዛሬን ወጪን ለመቀነስ ከፍተኛ ፋይዳ እንዳለው ጠቁመዋል። የፈጠራ ውጤቶችን ለማስፋትና የፈጠራ ሀሳቦችን በማዳበር ወደ ተግባር ለመቀየር በኢኖቬሽን ማዕከላትና በዩኒቨርሲቲ ኢንዱስትሪ ሊንኬጅ አማካኝነት የጥናትና ምርምር ስራዎች እየተከናወኑ መሆኑንም አስታውቀዋል። ትላልቅ ኢንዱስትሪዎችን በፈጠራ ውጤታቸውንና በቴክኖሎጂ አጠቃቀማቸው ለአነስተኛና መለስተኛ ኢንዱስትሪዎች ምርጥ ተሞክሯቸውን እንዲያካፍሉ በጥናትና ምርምር የመደገፍ ስራ በመስራት ላይ መሆኑን ጠቅሰዋል። የብሔር ብሔረሰቦችን ቋንቋዎችና ምቅ ባህሎችን ለማሳደግ የሚያስችሉ የተለያዩ ተግባራት እየተከናወኑ መሆኑን የባህልና ስፖርት ሚኒስቴሯ ሸዊት ሻንካ ገለጹ። ሚኒስቴሩ የብሔር ብሔረሰቦችና ህዝቦች ባህልና ቋንቋዎችን በዘላቂነት ለማልማት ሀገራዊ ተግባቦትን ለማጎልበት የሚያግዙ ጥናቶችና የህግ ማዕቀፎች ዙሪያ ከባለድርሻ አካላት ጋር በአዳማ ውይይት አድርገዋል። የባህልና ስፖርት ሚኒስቴር ሸዊት ሻንካ በመድረኩ ላይ ባስተላለፉት መልእክት የብሔር ብሔረሰቦችና ህዝቦችን እምቅ የባህል እሴቶች ከትውልድ ወደ ትውልድ ለማስተላለፍ ቋንቋ ወሳኝ መሆኑን አንስተዋል። በመሆኑም ቋንቋዎችን በማሳደግ የኢትዮጵያውያን ህብረ ብሔራዊ አንድነት የማጠናከርና ባህላዊ እሴቶች የጋራ ሀብቶች እንዲሆኑ እየተሰራ መሆኑን ገልጸዋል። በመድረኩ ላይም የመገናኛ ብዙሃን የቋንቋ አጠቃቀምና የምልክት ቋንቋ አጠቃቀም ላይ የተዘጋጁ ጽሑፎች ቀርበው ውይይት እንደሚደረግ አስረድተዋል። በተመሳሳይ የቋንቋ ፖሊሲን ለማስፈጸም የተዘጋጀ ፍኖተ ካርታ ላይ በባለድርሻ አካላት ውይይት ይደረጋል ተብሏል። በመድረኩ ላይ የውይይት መነሻ ጽሑፍ ያቀረቡት በሚኒስቴሩ የቋንቋ ልማት መሪ ስራ አስፈጻሚ ረዳት ፕሮፌሰር ከፍ ያለው አብዲሳ ለብዙሃ ቋንቋ ልማት ትኩረት መሰጠቱ የሚደገፍ መሆኑን ተናግረዋል። የቋንቋ አጠቃቀም፣ ስያሜ አሰጣጥ፣ ቋንቋና ዜን ለማጣጣም የትርጉምና አስተርጓሚነት ሙያ ብቃት የእውቅና ደረጃ አሰጣጥ የቋንቋ ፖሊሲ የትኩረት መስኮች እንደሚሆን እንደሆኑም አውስተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ውዳd አድማጮቻችን አሁን ከውጭ ወደ ያዝነው ዜናዎች ስናልፍ ሕንድና ፓኪስታን በመካከላቸው ያለውን አለመግባባት ወደ ግጭት እንዳያምራ ችግራቸውን በሰላማዊ ድርድር እንዲፈቱ የተባበሩት መንግስታት ድርጅት ጠየቀ። የሀገራቱ ግንኙነት በከባድ ውጥረት ውስጥ ይገኛል ያሉት የተመድ ዋና ጸሐፊው አንቶኒዮ ጉትሬዝ አለመግባባቱን ለማጥበብ መፍትሄው ዲፕሎማሲያዊ መንገድ በመሆኑ ሁለቱ ሀገራት ወሳኝ ምዕራፍ ላይ ይገኛሉ ብለዋል። ወታደራዊ አማራጭ መፍትሄ ሊሆን አይችልም ያሉት የሚያደርጉት ዋና ጸሐፊው ሁለቱም ወገኖች ታሪካዊ ስህተት እንዳይሰሩ አሳስበዋል። ከአስር ቀናት በፊት በህንድ ፓሃልጋም ከ25 በላይ ለሚሆኑ ንጹሐን እልቂት ምክንያት የነበረውን የሽብር ጥቃት አውግዘው አሸባሪዎች በህግ እንዲጠየቁ ማድረግ እንደሚገባ አስገንዝበዋል። በሁለቱ ሀገራት መካከል ሰላምን ለማስፈን ለሚደረገው ጥረት ቴሜዲ ድጋፍ ለማድረግ ዝግጁ መሆኑን ዋና ጸሐፊው አረጋግጠዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ወይም ድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጸዋል። ዘገባው የቢቢሲ ነው። ዝርዝሩን ወንድማገኝ ገሪቶ የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛው አውራ ጎዳናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያም ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፒንዛና ቮሮንዜ ከተሞች ከንቲባዎችም የድሮን ጥቃት ዒላማ ሆነ ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የሕንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ ስድስት የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት ሦስት ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩሪስክ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከሁለት ወር በፊት ሩሲያ አካባቢውን ሙሉ በሙሉ መ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ትገልጻለች። ዩክሬን ባደረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት በኩሪስክ በሚገኘው ሪሊስክ